ኢቫንጀሊካል ቴሌቪዥን የካውንስሉ ድምፅ ሲሆን የተለያዩ ፕሮግራሞችን ወደ እናንተ በማድረስ ላይ ይገኛል። እኔ ደግሞ ተስፋዬ ካሳው ነኝ። የኢቫንጀሊካል ቴሌቪዥንን በመምራት ከእናንተ ጋር አብሬ ምቆይ ይሆናል። ኢቫንጀሊካል ቴሌቪዥን የተለያዩ ፕሮግራሞችን ወደ እናንተ ሲያደርስ በተለይ ደግሞ ወቅታዊ ዜናዎችን ከተለያዩ አብያተ ክርስቲያናት በማሰባሰብ በየዕለቱ ማታ ወደ እናንተ የሚያደርስ ይሆናል። ኢቫንጀሊካል ቴሌቪዥን በአዲስ መልክ ወደ እናንተ ይዞ ከሚቀርበው ፕሮግራም መካከል ነፃ መድረክ አንዱ ነው። ነፃ መድረክ የተለያዩ ወቅታዊ ጉዳዮችን በማንሳት ግራቀኝ ክርክርም ውይይትም የሚደረግበት ፕሮግራም ነው። እሱንም እናቀርብላቸው ይሆናል። በኢቫንጀሊካል ቴሌቪዥን ይዘላቸው ከሚቀርበው ፕሮግራሞች መካከል ሕያው ምስክር የተሰኘውን ተወዳጅ ፕሮግራም ደግሞ በየሳምንቱ ወደ እናንተ ማድረስ እንጀምራለን። ኢቫንጀሊካል ቴሌቪዥን በማለዳ ወደ ስራ ከመሄዳችሁ በፊት ወደ ትምህርት ቤት ከመሰማራታችሁ በፊት ደግሞ ለእናንተ ይዞላችሁ የሚቀርበው የዕለት እንጀራችን ይሰኘ የተለያዩ ሰባኪዎች፣ አስተማሪዎችና የጸሎት ሰዎች የሚያቀርቡት ፕሮግራም ይኖርናል። የኢቫንጀሊካል ቴሌቪዥን እንግዲህ ይህንና መሰል የሆኑ የተለያዩ ፕሮግራሞችን ወደ እናንተ ማድረሱን ይቀጥላል። እኔም ደግሞ ተስፋዬ ካሳሁን በአዲስ መልክ እንግዲህ ኢቫንጀሊካል ቴሌቪዥንን እየመራው አብረን ቆይታ የምናደርግ ይሆናል። ከኢቫንጀሊካል ቴሌቪዥን ጋር አብራችሁ እንድትሰሩ ለመላው አባል ቤተ እምነቶችና አገልጋዮች ጥሪያችን እናቀርባለን። ተመልካቾቻችን ከኢቫንጀሊካል ቴሌቪዥን ጋር በምታገለግሉበት ጊዜ የእናንተ ዝግጅቶች ደግሞ የተሻለ ተደራሽ እንዲሆኑ እኛ ደግሞ የተቻለን ያክል ጥረት ማድረጋችን እንደምንቀጥል ተስፋ እንሰጣችኋለን። በዚህም መሰረት ደግሞ እግዚአብሔር ከኛ ጋር ሆኖ ስራችን እንደሚሰራ እንተማመናለን። ከኢቫንጀሊካል ቴሌቪዥን ጋር አብራችሁ ቆዩ። ይህ ኢቫንጀሊካል ቴሌቪዥን ነው።